ሰዓት አርግ፣ የብብትህን ቆሻሻ ደብቀ። እኔን ስለ ለክርስቶስ መናገር አልችልም። ባለጌ ይሳደብ ይሳደብ። እነዚህ ናቸው ማርያም ለዓለም ሁሉ ድነት ሞታለች ይላል። ስድቡን ምናምን አልችልም። ማን ያለው ባለጌ? ለመሳደብ ምን አይነቱ ነው? ለምን ትሳደባለህ ነው ፎቶግራፍ ማንሳት አልችልም? እችላለሁ? ቆይ፣ አይ ትልቅ ሰው አደለ ወይ? ለምን ትሳደባለህ ነው ያልኩህ። አሁን ፎቶግራፍ ማንሳት እችላለሁ ወይስ አልችልም? ትልቅ ሰው አደለ ወይ? ለምን ትሳደባለህ ነው ያልኩህ። ነገረ ማርያም ላይ ማርያም ጥያቄን ስማ መጀመሪያ። ለምን ትሳደባለህ? ለምን ትሳደባለህ መጀመሪያ? ምን አደረገ? ሁሉ ድህነት ሞታለች መጽሐፉ አለ ሆይ ነው ያልከው አይደለ? ቆይ፣ ስማ። ለምን ትሳደባለህ? ቤተክርስቲያን አይደለ? ለምን ተዋሻ ያለ ለምን ትሳደባለህ? እንደናንተ ያለ እንደናንተ ያለ ቅጣቱ የበዛበት ነው፣ ታውቃለህ አይደል? እሺ አሳየን፣ መጽሐፉን አውጣው፣ እናሳየንሽ። ሲጀመር እንደዚህ እንደዚህ ና፣ ወረደብሻ። ምን ብዬ ነው አልኩኝ እኮ ምን አይነት ባለ እኔ እራሱ እንዴት እንደደነገጥኩ፣ ጌታ ምን ብዬ ቃላት አጠራህ? ማለት ግራ ገባህ። ምን ትበል? የምር ምን ብዬ ነው? እንደደነገጠም ስለገባኝ ነው እኔ እራሱ የገባሁት። እና እኔ እራሱ ደግ እያለሁ እንደ ባልተጠበቀ ሁኔታ ድንገት ይችላል ፎቶ ማንሳት ይችላል፣ አለች ይችላል፣ አለች ኧረ፣ ይመቻል ከባድ ሰው ነው። ኦብዘርቨር እኔ እኮ በጣም የሚገርመኝ ትምህርት ላይ ማውራት ይኸው ከባድ ነው፣ ከነሱ ጋር አሁን ነገረ ማርያም እንዲህ በቃ እንትኑ ነው የያዘው። ማለት ነገረ ማርያም ምንድን ነው? መጽሐፉ ምንድን ነው? ማነው የጻፈው? ከየት ነው የመጣው? በቃ እነ ቀለመ ቀለሚ ቁጭ ብለው ሲሳደቡ የሚውሉትን ምናምን ይሰሙና ከዛ ፎቶ ስክሪን ሻት ያነሳሉ። ሀሳቡ ይበል አይበል ዘይ ዶንት ሪሊ ኬር ማለት ነው። እኔ ትላልቆች ናችሁ፣ ቢያንስ አይደል አንድ ሰው ትልቅ ከሆነ እኮ ማገናዘብ ይሄ ማገናዘብ ይችላል፣ ከህፃናት በተለየ መልኩ ህፃናት የነገርካቸው ሁሉ ቢቀበሉ አዎ፣ እድሜያቸውም ስለማለት ማገናዘብ የሚችሉበት ደረጃ ስላልደረሰ የነገርካቸው ሁሉ ይቀበላል። እናንተ እንደ ህፃናት የተነገራችሁ ሁሉ ዝም ብላችሁ አሜን እያላችሁ የምትሰሙ የአእምሮ ህፃናት፣ ኦኬ፣ በአእምሮ ያልበሰላችሁ መሆናችሁ የሚያሳየ ፎቶ ማንሳት አልችልም ይችላል። ማይ ብራዘር መጽሐፉን አንብበህ የምርም እንደዛ ያምናሉ ወይ ኦርቶዶክሶች ብለህ አዎ እንደዛ ስንል ሰምተህ፣ እንደው እመቤታችን ለዓለም ሁሉ ሞታ አማላጅ ሆናለች እሚል ትምህርት ስናስተምር ሰምተህ እንደዛ ብትል ከዛ በኋላ በቃ አመዛዝነ ነው ይባላል። የሆነ ስክሪንሻት ይዘ የቀለሜ ሀሳብ ጨምረህበት እዚህ መተህ እንደዛ ነው የምታምኑት ስትል ልታፍር ነበር የሚገባ ማለት። ልታፍር ደግሞ ጭራሽ ፎቶ ማንሳት አልችልም ይችላልባይስ እንትን በሉ ሀዲዬ ይዘህ ነገር ለመጨመር ያክል እያጠቃሉና እንትን የተነሱት ላይ ዮበ ችግር የለውም አጠቃሉና ተነሱት ሀሳቦች ላይ በደንብ ሪፍሌክት አርጉና ጨርሱ። ችግር የለውም። አንድ ነገር ለማለት ያህል ይሄ ጥያቄው ምንድን ነው? ለምን ኦርቶዶክስ አትሆኑም የሚል ነው። እና ማልሆንበት ምክንያት ብሎ አሁን መጨረሻ ላይ ያቀረበው ስለ ጥምቀቱ እንትንላለን ያቀረበው ምንድን ነው፣ ማርያም የኢየሱስን ቦታ ስለያዘች በኦርቶዶክስ ቤተክርስቲያን የሚል አስቀመጠ። ከዛን ውሸት ዋሸ ማለት ነው አስቀድሞ የኢየሱስ ቦታ የሚያዘው በእንደዚህ ነው ያለው በኋላ ቢኖር የምጠይቀው ማለት የመወያየቱ እንትኑ ቢኖረው የኢየሱስ ቦታ በዚህ ይሸፈናል የሚለው ራሱ ትምህርት ከየት ነው የመጣው ነው የመጀመሪያ የመጀመሪያ በዓለማችን ላይ ስለ ሰዎች የሞቱ ብዙ ሰዎች አሉ። ስለ ሰው መሞትን ብቻ ይዘን የኢየሱስ ቦታ መያዝ ነው የሚል ሎጂኩ ራሱ ልክ ስላልሆነ ማለት ነው። ለምሳሌ ወታደሮች ስለ ሰዎች አይሞቱም ይሞታሉ የኢትዮጵያ ወታደሮች እኮ የኢትዮጵያን ህዝብ ለመጠበቅ ነው የሚሞቱት አደለ ይሄንን አይተን ዝም ብለን ቃላቶቹ እንትንካለን ኢየሱስም ስለኛ ሞቷል አንድ ወታደርም ስለሰው ስለእኔ ሊሞት ይችላል ስለዚህ ወታደሩ የኢየሱስን ቦታ የያዘ ልንል እንችላለን አንችልማ ይህን ቀጥታ ከነገረ ማርያም ጋር እያገናኘው ሳይሆን ሎጂኩ በራሱ ልክ አደለም የሚለውን እንድታውቁት ያክል ነው ሎጂክ የሚያመጡትን ሎጂኮች አመክንያቸው በቃ ልክ አደለም የራሳቸውን አስተሳሰብ ብቻ ጭነው ይመጡና ከዛን፣ ይሄው እናንተ እኮ አይነት ነገር ማለት ነው። ሲጀመር በመጽሐፍት ያለው በቤተ ክርስቲያን ትርጓሚ የሚቃኝ ነው። በመጽሐፍት ያለ ኢቭን በመጽሐፍ ቅዱስ ያለ እንኳን ማለት ነው። አንድ ለምሳሌ ያን ነገር አንስተን እሱ በተረጎመው ቀላል ትርጉም ይዘን ከሄድን መጽሐፍ ቅዱስ ላይ የተቀመጡ ሙስሊሞች የሚያነሷቸው ጥያቄዎች አሉ። በቀጥታ ያነቧቸውና በተለይ ምንድነው ጥበብ ላይ የሚያነሱት ነገር አለ፣ አደለ እሱን በቀጥታ እንተርጉሞ ከተባለ መጽሐፍ ቅዱስ ምን ብለህ ልትረዳው ነው? እና ይህ ልክ አደለም። እንትኑ አመጣጡ በራሱ ልክ አደለም። ነገረ ማርያም ይዘመተ ምን ትረዳላችሁ ብትለን መረዳታችንን እነግር ነበር። ነገረ ማርያማችንን ይዘመተ ግን የራስን መረዳት ስትጨምርበት ልክ አይሆንም። ያነሳው መጽሐፍም ቢሆን የክርስቶስን ማዳን ያጎላል እንጂ በአባቱ ቀኝ ያለን ጌታን ያሳየናል እንጂ ማርያም የኢየሱስን ቦታ ትወስዳለች ወይም ወስዳለች የሚል ምንም አይነት ትምህርት አይሰጥም ማለት ነው። ዶግማ ላይ ግን ማንሳት የሚችሉት ነገር እንደሌለ ማሳያም ጭምር ነው። ምክንያቱም እስኪ አንድ ነገር አንጣ ሲባል መጀመሪያ የጠቀሰው ከዶግማ አይደለም ከሃይማኖት አይደለም ከቃላት፣ ከገለጻ ነው። ለምሳሌ ኢየሱስ የዓለም ብርሃን ነው አሜን ብለን ተቀብለናል። ልክ ነው። ሐዋርያትም የዓለም ብርሃን ተብለዋል። ሐዋርያቱ የኢየሱስን ቦታ ያዙ ማለት ነው? ራሱ ነው ደግሞ ያላቸው፣ በሉ ቦታዬን ያዙ ብሏቸው ነው አይደለም? እኔ ለዓለም የተሰቀልኩበት የሚል መጽሑፍ የለንም? መጽሐፍ ቅዱስ ላይ አለን። ለዓለም ግን ተሰቅሎ የኢየሱስን ቦታ ይዞ ነው አይደለም ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ሲል ለዓለም የተሰቀለ ኢየሱስን ቦታ መያዝ ነው ብለን ካልተረጎምን የኛን መጽሐፍ እንደዛ የምተረጎምበት ምንም ምክንያት የለም ማለት ነው። ከጥላቻው ውጭ ባይዘው ይሄ ሰውዬ ቲንክ ስሙ ጠፍቶ ብኛል በፊትም የነበረን ትልቅ ጥላቻ አለእና እና ድምፅ ውስጥ ታውቁታላችሁ። ለቤተክርስቲያን ያለውን ጥላቻ በተቻለው መጠን ለመደበቁ ሞክሮ ነበር፣ መጀመሪያ ላይ ሲያወራ የነበረው ግን ድምፅ ውስጥ ያስታውቃል። ሶ ይሄ ልክ አይደለም። ጥምቀት ላይ ያነሳናቸው ነጥቦች ነበሩ። ከዚህ አንጻር በነገራችን ላይ እኛ ለምን ኦርቶዶክስ አትሆኑም የሚለውን ስናነሳ ከሃይማኖት አንጻር ነበር ያነሳ ነው፣ ማየት ከተቻለ ማለት ነው። ፓስተሩም ከአኬ ጋር ሲወያይ ጥምቀት ላይ ግልጽ መጽሐፉን አልቀበልም የሚመስል ክህደት ነበረ። ስለ ትህትናቸው እናመሰግናቸዋለን። ከዛ በኋላም የመጡት ግልጽ መጽሐፉ ላይ የተቀመጠውን አንቀበልም። ጥሩ ውይይት ነበረ፣ ጥሩ ተወያዮች ነበሩ። ትህትናቸው ቆንጆ ነው። በቃ መደማመጣቸው ከዚህኛው ውጭ ያሉት ማለት ነው። ስለ እሱ እያመሰገንን ግን በመጽሐፍ ቅዱስ የተጻፈውን ሃይማኖት የሆነውን በተለይ ሚስጥራት ላይ ያለው ትምህርት በግልጽ ነው የሚክዱት፣ በግልጽ ማለት ነው። ኢየሱስ ያስተማረውን ትምህርት ክዶ የኢየሱስ ነኝ ማለት ይቻላል? አይቻልም። አይቻልም። በኢየሱስ ትምህርት ኢየሱሳውያን ነው የምንሆነው። የኢየሱስን ትምህርት ባለመቀበል አጋንንታውያን ከመሆን ውጭ ኢየሱሳውያን መሆን አይቻልም። አንድ ቆሮንጦስ ላይ ተከፋፍሎ ባገኛችሁ ጊዜ የነገራቸው ነገር ነበር አይደለም? ጳውሎስ በማን ስም ተጠመቃችሁ ይላቸዋል። በእኔ ስም አልተጠመቃችሁ። ያን ነጥብ የሚያነሳላቸው ለምንድን ነው? ክርስቶሳውያን ነው የምትሆኑት በጥምቀት እና እኔ አጵሎስ ነኝ እኔ ኬፋ ነኝ ብላችሁ ልትከፋፈሉ አይገባም። በጳውሎስ ስም ተጠመቃችሁ ወይ? በኬፋ ስም ተጠመቃችሁ ወይ? አልተጠመቁም። በማ ስም ነው? በኢየሱስ። ስለዚህ የኢየሱስ ናችሁ ነው እያላቸው ያለው ስለዚህ ጥምቀት የኢየሱስ ያደርግሃልና ኢየሱሳዊ ነው የምትሆነው ማለት ነው ዜግነታችን ክርስቶሳዊነት ነው ጥምቀት በራሱ የክርስቶስ ነው የሚያደርገን ለዛ ነው ማቴዎስ 28 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው አይደል ያለው ደቀ መዝሙር መሆን ማለት ምን ማለት ነው ሲባል በሌላ ስፍራ ላይ መጽሐፍ ቅዱሳችን የጌታ መሆን የኔ አድርጓቸው ብሎ ይተረጉመዋል ወይም የእሱ መሆን ብሎ ይተረጉመዋል የኔ አድርጓቸው እያለን ነው የእርሱ የምንሆነው ደግሞ በጥምቀት በኩል ነው። ሳናምን ነው አይደል? ለማምነን ማምን ለሚችል ማለት ነው አምነን። ስለዚህ የእርሱ መሆኛውን ሰው ተቃውሞ የእሱ ነኝ ማለት አይችልም። አያችሁ፣ ክርስቶስን መልበሻውን ይቃወምና ግን የክርስቶስ ነኝ ይላል። ይሄ ልክ አይደለም። ሰው ኦርቶዶክስ ያልሆናችሁት ይሄን በመካዳችሁ ነው። መደምደሚያው ሃይማኖትን በመካዳችሁ ነው። እና ጥያቄዎቹንም ስናነሳላችሁ ያንን እንዳልተቀበላችሁት አሳይተን ኦርቶዶክስ ያሉናችሁት በዚህ ምክንያት ነው የሚለውንም እንድትረዱት ነው። መጨረሻ ላይ ያነሳነው ቅድም አስብበታለሁ ብሎ የሄደው ልጅ እንግዲህ ሌላ ቀንም በሰፊው ከዚህ በፊትም ብዙ ጊዜ አውርተንበት እናውቃለን። በሰፊው ደግሞ ወይ እናወራበታለን። ሐዋርያዊ ቅብብሎች ወይም አፖስቶሊክ ሰክሴሽን መሰረታዊ ጉዳይ ነው። መሰረታዊ ጉዳይ እና እሱን የመመለስ የሚችል ሰው ካለ በጣም እንትን ነው የሚሆነው። እና ካላችሁ ሌላ ቀን አትጥፉብን። ጴንጤዎች ደግሞ እሱ ላይ ስ አንዳንድ ነገሮችን አንቡ፣ ከምን አንጻር ነው ምናምን የሚለውን ምናልባት ሌላ ቀን ስንገባ ገብታችሁ ትነግሩን ይሆናል። ያሬዶ እናመሰግናለን። እግዚአብሔር ይስጥልን፣ ቃል ያሰማለን። እሺ፣ ዮባይ በጣም እግዚአብሔር ይስጥልን፣ እናመሰግናለን። በጣም አሪፍ ውይይት ነበረ። እኔ እናንተ ስትመጡ ለእናንተ ቅድሚያ ስጣለው፣ ምክንያቱም አንደኛ የበሰለ ውይይት ስለምታደረጉ ሁለተኛ በደንብ ያው ሚዲያ ላይ ያለውን ነገርም ብዙ ነገር ስለምታውቁት ከዛ አንጻር ነው፣ እና እኔም ስለምማር ነው። በጣም አሪፍ ቃሎ ታሰማለን። እዮባይ ዮሐድዬ ደግሞ አጠቃላይ ሐሳብን ኦኬ። ቃሌ የታሰማልን። ሁላችሁም ያሪዶም ቅድምም አኬም ምናምን ነበሩ። በአሪፍ ውይይት ነበረ ቀኑ። በጣም ጥሩ ተወያዮች ምናምን ገብተው ነበረ። ብዙ ተማማርን። ጥሩ ትምህርቶች፣ አሪፍ ፕሮቴስታንቶች መጥተው ነበረ። እውነትም የምርም ለቃሉ ምናምን የሚታመኑ ግን ደፍረው ደግሞ የራሳቸው የሆኑ ሰዎችን ለመልቃት ፈቃደኛ ያልሆኑ እንደዛ አለ ሊኖር ይችላል። ግን ዞሮ ዞሮ ለቃል መታመን ከተጀመረ መጨረሻቸው ማረፊያቸው ኦፍኮርስ የጌታ ቤተክርስቲያን ነው የሚሆነው። ለመጽሐፍ ቅዱስና ለክርስቶስ መታመን የጀመረ ፕሮቴስታንት ማረፊያው ኦኬ እረፍት የሆነችው የጌታ ቤተክርስቲያን ውስጥ ነው የሚሆነው ማለት ነው። ብዙ ሰዎች ተመልክታችኋል። ብዙ ሰዎች አይታችኋል። ከኛ ጋር ሲከራከሩ ብዙ ሰዎች ነበሩ። ከዛ መጨረሻቸው ግን ፕሮቴስታንት ውስጥ ከጮኸትና ጌታን ከመቃወም ውጭ ሕይወት እንደሌለ ሲገባቸው መጨረሻቸው የት እንደሆነ አይታችኋል። እና በሕይወታቸው ሁሉ ሲመሰክሩላት የሚኖሩት የሚኖሯት ቤተክርስቲያን ውስጥ ገብተው ትመለከታላችሁ ስለዚህ የእናንተን መጨረሻ እንደዛ እንዲሆን ነው ዋናው ፍላጎታችን ማለት ነው ለእግዚአብሔር ቃል ታምናችሁ መጽሐፍ ቅዱስን ተቀብላችሁ የጌታ ቤተክርስቲያንን እንድታውቁ ማለት ነው ከአሁን ከገባው ወንድማችን ውጪ ማለት ነው እንግዲህ ጠፍቶ ሲመጣ እንኳን ትንሽ ለውጥ ካደረገ ብለን ነበር አይ አልተለወጠም መጀመሪያ እነሱ ያሉበትን እንድታሳዩአችሁ አይፈልጉም ኦኬ ከተነካኩ ወይም ደግሞ ከነካኳቸው ብሶት አለባቸው። ያውቁታል እነሱ እውነት ውስጥ እንደሌሉ እራሳቸው ስለሚያውቁት ከብሶታቸው ከጨዋታቸው ነው የምትረዱት ማለት ነው። አሁን የሄድንበት አካሄድ ሄደን ሄደን ቁስሉ ጋር ደረስን። ቁስሉ ምንድን ነው? ከ17ት ወደዛ ማለፍ ይችላል። ፕሮቴስታንት አይችልም። በቃ በ ትልቁ ቁስላቸው ከዛ ማለፍ እንደማይችሉ ክርስቶስ ጋር ሊደርሱ እንደማይችሉ ይገባቸዋል። ታዲያ ምን ላይ ነው መሰረት? የእነሱ መሰረታቸው ምንድን ነው? ቤተ ክርስቲያንን መሳደብ። ኦኬ፣ በቤተ ክርስቲያን ላይ አፍህን ማላከክ ምናምን፣ በቃ በዚህ ነው የሚስማሙት አንድ የሆኑት። አይ ትምህርት ላይ እስቲ ቤተ ክርስቲያናቸው ከዚህ በፊት የነበረችበትን አሳዩ ከተባሉ ማይ ብራዘር የሉም። በቃ ከዛ በኋላ ማለት አሁን ስለተነሳው ሀሳብ ቅድም ብሎታል ጆባ። በቤተ ክርስቲያን መሰረተ እምነት ማንም ፕሮቴስታንት ክርስቲያን ፊት ቆሞ መነጋገር አይችልም። በቃ ጥያቄ ያላችሁ ወይ? እስኪ ኦርቶዶክስ ለምን አትሆኑም? ኦርቶዶክስ መሆኛ ትምህርቶች አሉ አይደል? መሰረተ ትምህርቶች እነዛ መሰረተ ትምህርቶች ላይ ማንም ጥያቄ ሊያነስ አይችልም። ያው ገቡ ጥምቀት፣ አነሱ በጥምቀት በቃ መቆማችንማ ከክርስቶስ ጋር ነው የምትጋጨው ቀጥታ ጥምቀትን ከተቃወምክ ነው ቅዱስ ቁርባን በቃ ከክርስቶስ ጋር ቀጥታ የምትጋጨው። ክርስቶስ ራሱ እኔ በጣም ደስ ሚለ፣ በሁለቱም ቅዱሳት ሚስጢራት በኩል ማለት ነው ክርስቶስ ወደዚህም ወደዚያም የማያስብል ትምህርት። እንደውም ይሄንን ያልተቀበሉ ሰዎችን ሂዱ ከእኔ ሲላቸው በግልጽ መጽሐፍ ቅዱስ ላይ ስለተቀመጠ አደለ? አይሁዳውያን ስለ ቅዱስ ቁርባን ክርስቶስ በሚያስተምርበት ሰዓት ማለት ነው ስጋዬን ካልበላችሁ፣ ደሜን ካልጠጣችሁ ህይወት የላችሁም ሲላቸው ይህማ እንዴት ሊሆን ይችላል አሉ። በቃ አብዛኞቹ ደቀ መዛሙርት ወደኋላ ሸሹ ይላል ክርስቶስ አረ ቆዩ፣ ምሳሌ ነው፣ የመታሰቢያ ብቻ ነው አላላቸውም። ኦኬ፣ ወደ ሐዋርያቶቹ ዞርና፣ እናንተስ መሄድ ትፈልጋላችሁ ወይ ነው የሚላቸው። አለቀ። ስለዚህ በእነዚህ ትምህርቶች እኛ ፊት መቆም እንደማይችሉ ክርስቲያኖች ፊት መቆም እንደማይችሉ ስለሚገባቸው ያነሳው ክፍል ምንድነው፣ የሆነ መጽሐፍ ድንግል ማርያም ለዓለም ሁሉ ሞታለች ይላል። ይሄ በጣም ትልቅ ውሸት ነው። የክርስቶስን ስፍራ ተክታ ማለት ነው። ይሄ በጣም ሲጀመር፣ እንዲህ ማለት ራሱ ትልቅ ወንጀል ነው፣ በእኛ ትልቅ ክህደትም ጭምር ነው። እኛ ቤተክርስቲያን ውጪ መሆን ጠቀመህ እንጂ እንዲህ በለ በመናገር ራሱ የሚያስወግዝ ትምህርት ነው። ምክንያቱ እንኳንም መቤታችን ብቻ ለዓለም ሁሉ ኃጢአት ልትሞት ይቅርና ማለት ነው ቅዱሳን ሁሉ ተሰብስበው ቢሞቱ ማለት ቢሞቱ ሁሉም ተሰብስበው ቢሞቱ የክርስቶስን ዋጋ የሚተካ ማንም ፍጥረት የለም። ይሄ ይሄ የቤተ ክርስቲያናችን ትምህርት ነው። አንድ ቪዲዮ የመጨረሻ ያሳያል። ሁሉም ቅዱሳን ተሰብስቦ ቢሞቱ የክርስቶስን ደም የሚተካ ማንም ፍጥረት የለም። ለዛ ነው ቤተ ክርስቲያናችን ሁልጊዜ ምን ትላለች? እንዴ በመሰቀል ደረጃማ ብዙ ፍጥረታት እኮ ከክርስቶስ ብዙ ንጹሐን እኮ በግፍ ተሰቅለዋል፣ መስቀል ላይ አለ። ግን አንዱም ፍጥረት የክርስቶስን ደም ሊተካ የተቻለው ማንም የለም። አባ ጊዮርጊስ ዘጋሥጫ የሚናገሩት በመጽሐፈ ምሥጢር በመስቀል ላይ የተሰቀለ ብዙ ሰው የለም፣ አለ አንድም ሰው። ግን መስቀልን የቀደሰ ማንም የለም ይላል። ብዙ የንጹሐን ደም በከንቱ ፈሷል ከአቤል ጀምሮ እስከ ዘካርያስ ድረስ። ኧረ ዘካርያስ አይደለም፣ እስከ ክርስቶስ 144000 ንጹሐን ሕፃናት 144000 ንጹሐን ሕፃናት በግፍ ተገድለዋል። የነሱ እንደ ወንዝ ቢፈስ ደማቸው ፍጥረትን ማዳን የሚችል ደም አይቻልም። ለዛ ነው የፍጥረት ሁሉ ተሰብስቦ ዋጋ ቢከፈል ደም ቢፈዝ ኦፍኮርስ የክርስቶስ እንደሚተካ ፍጥረት በፍጹም የለም። የሚተካ ቢኖር ኖሮ አምላክ ሰው መሆንም ባላስፈልገው ነበር። የቤተ ክርስቲያናችን መጠሪያዋ ራሱ ተዋሕዶም ባልሆነ ነበር አይደል? የቤተ ክርስቲያናችን መጠሪያዋ ተዋሕዶ ነው። አምላክ ሰው ሆነ ወይም ደግሞ የስጋው ቃል መጠሪያ ማለት ነው። ስሟ ራሱ ተዋሕዶ ባልሆነም ነበረ። ስለዚህ ያንን ስለምናውቅ ነው ያለ ክርስቶስ አለም ሊድን አይችልም፣ የሚለው ትምህርታችን የታመነ ትምህርት ነው። ድንግል ማርያም ግን የዓለም ቤዛ ነች። ትክክል። ይሄም የማይካድ ትምህርታችን ነው። ይሄን ያመጣ ነው እኛ አደለንም። በነገራችን ላይ በቃ የአባቶች የመጽሐፍ ቅዱስ ትምህርት ነው። የዓለም ቤዛ የሚለውን ማለት የክርስቶስ በክርስቶስ ምትክ ማለት አይደለም። የዓለም ቤዛ ስለተባለ ክርስቶስ የሚተካ ማለት አይደለም። የዓለም ቤዛ ትባላለች። ትክክል። የማን የሔዋንን በደል የካሰች ብቸኛ ፍጥረት ስለሆነች እመቤታችን ብቸኛ የሔዋንን በደል የካሰች ማነች እመቤታችን ብቻ ነች ይሄ እነ ቅዱስ ሄራኔስ እነ ቅዱስ ጀስቲን ማርቴር ሄራኔስ ማለት የፖሊካርፕ ደቀ መዝሙር ፖሊካርፕ የቅዱስ ዮሐንስ ደቀ መዝሙር አለ የእሱ ተማሪ ድንግል ማርያም የማን ምትክነች ይላል የሔዋን ምትኳነች ጀስቲን ማርቴርም ሁለቱንም ያነጻጽራል ሔዋንና ድንግል ማርያምን ማለት ነው። የሔዋን አለመታዘዝ በድንግል ማርያም መታዘዝ ተካሰ ብለው አባቶች በሚገባ ያስተምራሉ፣ ማለት ያስተምራሉ። ምናልባት ግን ይሄ ስለእመቤታችን የተነሳ አንድ አባት የተናገሩት አንድ ቪዲዮ ላሳይና ያሬደው ከዛን ጠቅልለው እንጨርሳለን። የእመቤታችን አማላጅነት የክርስቶስን ቤዛነት አይተካም። የክርስቶስን ቤዛነት የሚተካ ነገር ምንም የለም። የቤተክርስቲያን መልሷ ይሄ ነው። የእመቤታችን አማላጅነት የክርስቶስን ቤዛነት ይተካል ብለን የምናምን ከሆነ እኮ ክርስቶስ ሳይሰቀል ድነናል ብለን የምናምንን ማለት ነው። ገና ክርስቶስ ሳይመጣ እሷ ስለምታማልድ በቃ አማልዳ ዓለምን ታድነው ነበር። የእመቤታችን አማላጅነት አይደለም የቅዱሳን መላእክት አማላጅነት ቢሆን፣ የቅዱሳን ሁሉ አማላጅነታቸው የእመቤታችንንም ጨምሮ የፍጡራን ሁሉ ተጋድሎ ተደምሮ አንዱን ነጥብ እንኳን ሊይዝ አይችልም። ክርስቶስ የተጸነሳትን መጸነ ይሄን አገላለጽ በደንብ እኔ በጣም ደስ የሚለኝ ያው የሁሉንም ቅዱሳን መላእክት የቅዱሳን ሰዎች በድምሩ የእመቤታችን ምልጃ ተደምሮ የክርስቶስ አንዷን ነጥብ የከፈላትን ዋጋ አይሆንም አይሆንም መሆን አይችልም። ክርስቶስ የተገረፈው መገረፍ ሊሆን አይችልም። እንዲህ ተብሎም ሊነጻጸርም ሊወዳደርም አይችልም። እንደው ማወዳደሩም በእውነት ድፍረት ነው። አይ በቃ ማወዳደር ራሱ ነውር ነው። እናንተ የምታመልኩት አካል እንደ ፍጡር እንደ ራሳችሁ አድርጋችሁ ስለምትቆጥሩት ከማንም ጋር እየተነሳችሁ ማነጻጸር ለምዳችሁታል። እኛ ግን ስለ መቤታችን እና ስለ ቅዱሳን ስንናገር ፈጽሞ ከክርስቶስ ጋር አነፃጽረን አንነጋገርም በጭራሽ። እንዴት ነው ከክርስቶስ ጋር ራሱ የሚነፃፀሩት ቅዱሳን? አናነፃፀርም። ቅድም እንዳለው ዮባ የዓለም ብርሃን ተብሏል። የዓለም ብርሃን ተብለዋል ቅዱሳን፣ ክርስቶስም ተብሏል። አሁን ሁለቱም የዓለም ብርሃን ነው የምናነጻጽረው፣ የክርስቶስና የቅዱሳን አናነጻጽርም፣ በጭራሽ እንደዚህ አይነት ማነጻጸር ላይ ራሱ ክርስቲያን እስከሆንን ድረስ አንገማ ፍጥሩን ከፈጣሪ ጋር አናነጻጽርም። በጭራሽ ለማለት ነው። እግዚአብሔር ይስጥልኝ። አር እሺ፣ የዮሀዴ በጣም በጣም እግዚአብሔር ይስጥልን፣ ቃል ታሰማልን ስላስተማራችሁን፣ እናንተንም ጸጋችሁን ያብዛልን። በጣም ወዳችኋለሁ። እግዚአብሔር ያበርታችሁ በአገልግሎታችሁ። በጣም እናመሰግናለን ዲያቆን ስዩሜ አቤት ረቡን፣ እንዴት ሰላም? ለርሶ። እንኳን በሰላም መጡ። እንኳን ሰላም ቆያችሁ። ዮሐዲ እንደምን ናችሁ? ሰላም ናችሁ? ሰላም ነኝ፣ ያባት። እግዚአብሔር ይመስገን። በእውነት ጉባኤው ይቀጥል። በጣም በጣም ደስ የሚል ጉባኤ ነው። እኔ ግን እንደው በእውነት ምንድነው? ትርጉም ለምንድን ነው በራሳቸው የሚሰጡት? ነገር በጣም በጣም እያስጨነቀኝ ነው። ወደፊት አንድ ፕሮቴስታንት በቁጥራቸው ልክ ሃይማኖትን ይመሰርታሉ። ምናለ ስዩም በሉኝ፣ ትንቢት አይደለም። ምክንያቱም ቀጥታ ያሁን እኔ ከመምህር ጋር ሁሌ መዚጋ ስላለው ቀጥታ የሚመጡት ሁሉም የራሳቸውን ትርጉም መጽሐፍ ቅዱሱ በራሳቸው ተርጉመው በራሳቸው ፈተው ነው የሚመጡት። ይሄ ደግሞ በጣም ስጋት ላይ ናቸው። ምክንያቱም መጽሐፍ ቅዱስ መጽሐፍ ቅዱሳዊ ፍች አለው፣ ከዛ አንባቢው እንደራሱ የሚፈተው አለ። እዛ ደግሞ እንደ አካባቢው የሚፈታ እንደ ቋንቋቸው የሚፈቱት ፍች አለ። ይሄ ግን ሁለቱ ስህተት ናቸው። መጽሐፍ ቅዱስ በመጽሐፍ ቅዱሳዊ ፍች ነው ሊፈታ የሚገባው። እሷ ደግሞ ቤተ ክርስቲያን ያለው እሱ ከሐዋርያት ጀምሮ የተቀባበለው እሱ ነገር ካልቀጠለ የነሱ ነገር ገደል እንደገባ ነው የታየ ገደልም የገባ ነገር ነው እና መጽሐፍ ቅዱስ በራሳቸው መተርጎም በጣም ስህተት ስህተት የሆነ ነገር ይታያል በየቁጥራቸው ሃይማኖት እንደሚመሰርቱ እርግጠኛ ነኝ ከዛ ባለፈ ከመጽሐፍ ቅዱስ ወጥተዋል አንደኛ የወጡት ምንድነው መጽሐፍ ቅዱስ ያለውን ቃል አልተቀበሉም ቅዱስ ጳውሎስ ያለውን አልቀበልም አለ አንዱ ወገናችን እንደዚህ ነው ቃል በቃል የተናገረው ሁለተኛ ደግሞ ከመጽሐፍ ቅዱስ ወጥተው ወደ ድርሳናት ገርላት ውስጥ ገብተዋል እሱ ደግሞ ከጉሬው ወታ የሆነች ነገር ገለባ ውስጥ እንደተደበቀች ነው የሚያሳይባቸው ምክንያቱም ገለባውን ወይም በግርህ ወይም በሆነ ነገር አንስተህ እሷን ማጋለጥ ይቻላል ማለት ነው ስለዚህ እዛ ውስጥ እንደተደበቁ ነው የታየኝ ምንም ዋጋ እንደሌላቸው ሁለተኛ ድነትን በተመሰረተ እኛ ድነት መስቀል ያድነናል በጥምቀትም በምንም ነገር ድነትን ስንናገር ቅድም እንዳሉት የዋድ ላይ ያልደግመው ው ስለተናገሩት እንጂ የክርስቶስን የተካ ነገር አይደለም። አሁን መስቀሉ እኮ በክርስቶስ ማዳን ላይ ገብቷል። ነገረ ድነታቸው እንደዚህ እንደዚህ ነው የሚሉት እኮ ቀጥታ በእነሱ አእምሮ ከክርስቶስ ጋር እየያዙት ነው። ግን ደግሞ ቅድምን ሊቀውንቱም እንደተናገሩት አንዷን ግርፋት የክርስቶስን የሚተካ የለም እንዳሉ እንደተናገሩት ነው። ሁለተኛ ስሜታዊ መሆን ነው፣ መሳደብ ነው። በብዛት እንደዚህ በየከተማው ኢየሱስ ጌታ ነው የሚለን ሞንተርቦ ይዘው ከዚህ እየመጡ